የጨረቃ ፋሚሊ የእኛ ፋሚሊ ይለያሉ ይችላሉ ጀግና ናቸው እያል አስሬ ትችዋለሽ አስራ አምስት አስራ አምስት አንደኛ አስራ አምስት ጊዜ ጨረቃ ሶስት ቅጣት ሰጣሉ። አንደኛ ቅጣት የእኛ የጨረቃ ፋሚሊዎች ይለያሉ ይችላሉ እያልክ አስራ አምስት ጊዜ እየጮክ ትላለ። ሁለተኛ ቅጣት እንዲህ እጅን በጆሮ ይዘህ አባ አይችልም እያልክ አስር ጊዜ እጅም በጆሮ ይዘ ምን አገባኝ ነው። ከሶስቱ አንዱ ትቀጣለህ። ቅጣት ቅጣት ነው በላቸው። አያገባኝም ራስ ነው የጨረሻ ፋሚሊ ይለያል። አስራ አምስት ጊዜ አስራ አምስት ጊዜ። ሁለተኛ ቅጣት እጅም እንዲህ በጆሮ ይዘ እንደ ልጅ መሰለኝ

ስማኝ ሶስተኛ ቅጣት እንደምረጣለ በእላቸው። ወረኛ ነው እያልክ አስር ጊዜ እቸዋለሁ በእላቸው እኔ ወረኛ እኔ ወሬኛ ነኝ፣ አስር ጊዜ እኔ ወሬኛ ነኝ አልችልም። ወሬ ብቻ ነው ማለት ከሶስቱ አንዱን ተቀጣል። ጥሩ በል፣ የአንተ አባ ሲመጣ አንደኛ፣ የጨረቃ ፋሚሊ እጀ በጆሮ ይዘ አባ አይችልም ትላለህ። ሶስተኛ በላቸው፣ ወረኛ ነው አይችልም እያልከ አስር ጊዜ አልችልም፣ እኔ አልችልም፣ እኔ ወረኛ ነኝ እያልከ አስር ጊዜ ቅጣቱን። አንዱን አሻሽልኝ አባ ምናምን። ግፍትሮችን ስም አልጠራ። ሌላው ደስ ያለን ቅጣ። የማንንም ስም አልጠራ። ሶስት ቅጣት ሰጠው ላቸው። ሶስት ቅጣት ሰጠው ረ፣ ምረጥ፣ ከሶስቱ አንዱን ምረጥ።

አረ ለማ ለማ በቃ ከሶስቱ አንዱ ምረጥና ተቀጠል አልሰማሽም እሺ አንተ እኮ አሁን የሰጠው ቢያንስ አንድ ብለህ አልኩ እኮ ሁለተኛ ጆሮን ይዘህ አባይ አይችልም ብለህ አልኩ እኮ ምንድን ነው እኮ ሶስተኛ ተንበርክጋ በላቸው ወረኛ ነው ብለህ አልኩ ማንን ጠራሁብህ ሶስቱን ጊፍተር ምናምን ምንድን ነው

እና ባቢ እኔ እንዳሸንፍ ካምናለሁ ግን ግቶሪችን ምናምን ስራ ስላላቸው ነው። ባይዞ ውጭ ሀገር ነው ያሉት ምናምን ግፍትሮች ስራ አላቸው። ስለዚህ አሸንፋል። እኔ እንዳሸንፍ ከምና ያለው ወደ ነው ማለት የአቅማቸውን ሁሉም አድርጓሉ፣ እና ግን ያው መየተኛው ሰው አንተም ገም ተሸንፈ ስትወጣ